ሽምግልና ሲመጣ አንተ እንድትኖር ይፈልጋለሁ። ጓዳ በቤተሰብ የምጠባላግኝ ማለት ቤተሰቦች ሰላም ሰላም፣ ውድና የተከበራችሁ የቻናል የቤተሰቦች እንደምናላችሁ፣ ከኔ ጋር ሁል ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህን ጽጌ እንደዚህ በአማረ ድኮር መጥታለች። ከጀርባዋ ሽምግልና ይላል ማለት ነውና ያኔም ተጠርቶ ሲመጣ ልክ በሩን ከፍቶ ሲገባ ፊት ለፊት ሽምግልና የሚለውን ሲያይ ደንግጧል። ግን ያው የጓደኛዋ ነው ብሎ ስላሰበ ምንም አልመሰለውና እንደገባም ጠይቋል ማለት ነው ቤዚ አንች ነው ወይ ምናም ሲላት አረ የእሷ ነው ብለው ሁለቱም ጓደኞቿ እንግዲህ የጽጌ እንደሆነ ነግረውታል። እሱም እየሳቀ ነው ሊሆን አይችልም እንዴት ነው አትቀልዱ፣ አትጃጃሉ፣ ምንድን ነው እያላቸው ነበረ። ነገር ግን ያው ፅጌ ምንድን ነው ያለችው፣ እኔ እናንተ ብዙ ነገር አሳልፈናል፣ ተጣልተናል፣ ተታርቀናል ብዙ ነገር ከደስታም ከጸበም ብዙ ነገር ነገር ግን እኔ ነገ በዚህ ፕሮግራም ላይ ብዙ ሰዎች እንዲገኙ ይፈልጋለሁ፣ የልጅነት ጓደኞች፣ አብሮ አደጎች ሳይቀሩ። ስለዚህ አንተ ከነሱ ተለይተህ ልትቀር ስለማልፈልግ የሽምግልን ያውቀን እንድታደምቅልኝ ይፈልጋለሁ። ስለዚህ መምጣት አለብህ ምናምን ነገር ነበረ እና እሱም ያው ውሸት መስሎት እየሳቀ ነበረ። ነገር ግን ደጋግመው ሲነግሩት ወደ ማመኑ ሄደ መሰለኝ። በጣም ሲቆጣት ነበረ። እኔ እናንች እስከ ዛሬ ያቃጠል ነው ጊዜ በቃል ከዚህ በኋላ ምንድነው እንደዚህ አይነት ነገር የምትሄው፣ እንዲ ሊሆን ይችላል። እኔ ሆኜ እኔ እኔ እያለው ምን አይነት ሽምግልና ነው የሚላከው? ማን ነው ሰውየው? ማን የላከልሽ ሲላት ነበር። ና እሱ ማን ነው ምናምን እያለ ነበር። ነገር ግን ምንድን ያለችው በሽምግልና ሽምግልና የመጣው ባሌ የመጣው በቤተሰብ ነው። ስለዚህ ቤተሰብ ደግሞ አይሳሳትም ብላለች። እንግዲህ ፅጌ በቤተሰብ የመጣ ባለት ታገባ ነው ማለት ነው ይመስለኛል። የሚያውቀው መስሎስ ነው መስለኝ ሄዲ ለመጣላት ነው መስለኝ። ብቻ ማን ነው የላከልሽ እሱ ማን ነው፣ አሳጌኝ ንገሪ ምናም እያለ ሲጠይቃት ነበር። ግን እሷ እኔ ራሴ አላውቀውም በቤተሰብ አይመጣው ብላለች። እሱን ግን ያው በጣም ተቆጥቷታል ማለት። ምን አይነት ቀልድ ነው የምትቀልጁ? እንዴት ሊሆን ይችላል? እስከ ዛሬ ያቃጠልነው ጊዜ ይበቃል። አሁን ደግሞ እንደዚህ እንድያልሽ ምንድን ነው የምታወሪ ምናምን ነገር ብሏታል። ያው እንደሚታወቀው ዳኒ ፅጌን ይወዳታል። ግን እሱ ሲጠየቅ አሁን አሁን ነው እንደውም ፍቅሩን ፈራ መሰለኝ፣ እነጠቃለሁ ብሎ ፈራ መሰለኝ። ምክንያቱም በየሚዲያው ላይ ኢንተርቪው ሲደረጉ ቤስት ጓደኛዎቹ እንደሆኑ በጣም እንደሚዋደዱ፣ በቃ እንደም እህት ነው እንድምነን ብለው ነው የሚያወሩት። ነገር ግን እንደሚዋደዱ ግልጽ ነው። ምክንያቱም ለፕራንክ እንኳን የሆነ ነገር በተለይ ጓደኛ ነው ምናምን ነገር ስትለው በጣም ነው የሚናደረው። እሷም እንደዛ። ባለፈው አይታቸዋለህ አብርሽ ቀለበት ጊዜ ዱባይ እንደሄዱ እማገኛት ልጅ አለች ምናምን ነገር ሲያያት እንዴት እንዴት እንደሆነች ፕሮግራሙ ተታው ስትወጣ ምናምን አይታቸዋል። እና ይዋደዳሉ፣ ግን በቃ ይፈራራሉ መስለኛ። አላቅም እንዴት እንደሆነ። ለማንኛውም ግን ዛሬ ተንጨርጭሯል ማለት ነው ማለት ደንግጧል ምናምን ነገር ምክንያቱም ጽጌ ሌላ አይነት አገባ ስለማይፈልግ ግን ምንም ማድረግ አይቻልም። ሲንከረፈፍ ነበር እስከ ዛሬ ማለት ነው። እና ሱ ሱ የቆጨው ይመስለኛል። አሁን አሁን ግን ደፈር ደፈር እያለ ነው። ቅድምም ሲናገር እንደሰማችሁት እስከ ዛሬ ያቃጠልነው ጊዜ በቀል ምንድነው፣ እንደዚህ የምትቀልጁ ምናምን እያለ ቀልድሽ ነው ምናምን ሲላት ነበረ። በነገራችን ላይ እኔ ሳስባት የእውነት አይመስለኝም። ምክንያቱም ግን ለፕራንክ ብለው ይህ እንደዚህ የአማረ ዱከርም እንደማይሰሩ እርግጠኛ ነኝ። ግን ምናልባት ከሁለት አንዳቸው እዚህ ጋር ከምታዋቸው ጓደኞቿ የአንደኛዋ ሳይሆን አይቀርም፣ ወይም የሆነ የቤተሰብ ምናምን ነገር ይመስለኛል። ምክንያቱም ፅጌ በፕራንክ አትታማም። ና እችን አጋጣሚ ልጣ ልጠቀምባት ብላ ዳኒ ደውላ ጠርታ እዚህ ቦታ ላይ ቪዲዮ ለመስራት ፈልገ ይመስለኛል ሳስባት ማለት ነው። ግን እሷ እንደተናገረችው ከሆነ ግን በቤተሰብ ባል እንደመጣላት ሊድሯት እንደሆነ እና በቤተሰብ ከመጣ ደግሞ ትክክል ነው ብላ እንደምታምን ነው ለዳኒ ስትነግረው የነበረው። ምክንያቱም እንዴት አንቺ በቤተሰብ የመጣ ባል ታገቢ ያለች ሲላት ቤተሰብ አይሳሳትም ብለዋለች ምሎታ ነው። ምክንያቱም አንዳንዴ በቤተሰብ የመጣ ይሻላል መሰለኝ፣ ለምን ያከብራቸዋል ቢያንስ ማለት ነው። ግን ማቶወድስን ሰው እንዴት ልታገቡት ትችላላችሁ? ምን ስትሆን ነበር? ሷ ግን በቤተሰብ ነው ባሉ የመጣ ነገር ግን ሳይወድጅ ዋለው እያለች ስታስቀናው ና ስታናድደው ነበረ። እንግዲህ ምን ምን አላማው ምን እንደሆነ ለውቅም። ሁሌ የሱ ማናደድ ደስ ይላታል። እሱም ደግሞ ያምናታል መስለኝ። በጣም የሚናደድባት በምትናገረው ነገር በሙሉ። ለማንኛውም ይህን የአማረ ዲኮር ሰርተው ዛሬ ዳኔን ጨጓራው ላጥ አድርገውታል ማለት ነው። በጣም ነው የተናደደው። ናቀፈኝ እንኳን ደስ አለሽ ምናምን በለኝ ስትለው ራሱ እንደዚህ የፈታትራት ነበረ። በጣም ተናዶባታል በጣም ማለት ነው። ና እኔ ሳስበው ሳስበው ግን የጽጌ ሽምግልና አይመስለኝም። ወይ እነዚህ ጓደኞቿ ከሁለት አንዷ መሆን አለበት፣ ወይ ደግሞ ሌላ አለ እንደዚህ የቅርብ ቤተሰብ ከሆነ እንዳልኳቸው ነው። ይህን አጋጣሚ ልጠቀምበት ብላ ፕራንክ ያደረገች ይመስለኛል እንጂ ጽጌ ከዳኒ ውጭ የምታገባ ራሱ አይመስለኝም። የምር የፈለገ ሊቆዩ ይችላሉ ግን ያው የበፊት ቤስት ጓደኛሞች ስለነበሩ አንድ ገናል ብዬ አስባለሁ። ምክንያቱም እሷም ስለ ዳኒ ስትጠየቅ እንዴት ለሱ ያላትን ነገር ታውቃላችሁ፣ እሱም እንደዛ። ስለዚህ እነዚህ ሰዎች ይዋደዳሉ፣ ግን ሚዲያ ላይ እንዲወጣ አልፈለጉም። አስፈችታል። ሚዲያ ላይ ህዝቡ እንዳቅ አልፈለጉም እንጂ በሰዓት ይዋደዳሉ ማለት ነው። ለማንኛውም ስትንከረፈፍ ማለት ነው፣ ጽጌን መሰለች ማለት ነው፣ እንዳትበላ ማለት ነው። ሰምታል ያኔ ሰምታል። እሱም ይሄን ያስበው ነው እና እስከ ዛሬ ያሳለፍነው ጊዜ በቃላ ምናምን ነገር ሲላስ ነበረ። ለማንኛውም ዛሬ ግን በጣም ነው ያማረባቸው እንደምታዩት። ዲኮር ራሱ በጣም ወርጃው ያለው በጣም ነው የሚያምረው ማለት ነው። ሲአሁን አሁን እኮ ባህላችን ይገርመኛል ማለት በፊት ለሰርግ ነበር። አሁን ለሽምግልና፣ ቢያንስ ለክርስትናና ለሰርግ ነበር ሰው ዲኮር ምናምን የሚሰራው አይደለ። አሁን ለሽምግልና እንደዚህ ሴቷ ቤት እንደዚህ ይደረጋል። ግን ይሄ ባህላችን አይመስለኝም፣ እውነት ለመናገር ለምን? ይሄ እኮ እንግዲህ ሽማግሌዎቹ ገና ሲመጡ ይሄንን እንደዚህ ያዩታል ማለት ነው አይደለ? ግን እኮ ሽማግሌ እስከ ሶስቴ እስከ አራቴ ምናምን ይመላለሳል። ያ ማለት እሺ፣ አሁን ቆይ፣ እንደዚህ ዲኮር ሰርታችሁ ሽማግሌዎቹ እና መጡ አይደለ? እንደዚህ ያርጋችሁ ዲኮር ሰርታችሁ ሽማግሌዎቹ ልጃችንን አንሰጥም ማለት ይቻላል ወይስ ምንድ ነው እውነት ግን ባህላችን ወደ የተወደት እየሄደ እንደሆነ አላውቅም። የምር ሽምግልና ከመቼ ወዲህ ነው መደገስ የጀመረው? እንዲህ ምን አስባችሁ ነው? ኑሮ እየተወደደ ሲሄድ ሽምግልና ትደግሳላችሁ? ሌላውስ እሺ ኖርማል ነው፣ ሰርግና ርስና ያለ ነው፣ ድሮም ደስ መደገስ ያለበት ነው ብላችሁ ብታስቡ፣ ሽምግልና እኮ ማለት የወንድ ቤተሰብ ወደ ሴት ጋር ይልካል። እሱ ምንድን ነው ልጃችሁን ስጡን ምናምን ነገር ነው። እምቢ ከተባሉ በዛ ይቀራሉ ነው መጀመሪያ ሶስቴውን አምና ይመላለሳሉ። አንድ ሄዳሉ፣ አልሰጥም ይባላሉ። ከዛ በሌላኛው ቀን ሁለተኛ ሄዳሉ፣ አልሰጥም ይላሉ። በሶስተኛ እሺ ይባላሉ። አሳማኝ ነገር ካለ ያ እንደው ንገራቸው ሽማግሌዎቹ፣ ልጃችሁን ለልጃችን ተብለው እሽ ካልተባሉ፣ ቁጭ ራሱ አይሉም ማለት ነው። ምግብ የማይበሉም እሺ የማይሉም በዛው ነው የሚመለሱት። ትክክለኛው ሽምግልና ይሄ ነው። ግን ይሄን የመሰለ ዲኮር ተሰርቶ ሽማግሌ መጥቶ ልጃችንን አንሰጥም ማለት አግባብ ነው ወይ? እንደውም ውሰድልን፣ በቃ ይኸው ውሰድልን ነገር ነው። እንደዚህ አድርጎ ሽምግልና፣ እንደዚህ አድርጎ ሽምግልና፣ እንደዚህ አደግሶ መቀበል ልጃችንን ውሰድልን እንደውም ምንም ሶስት የማና መላልስም በአንድ የወሰድልን አይነት ነገር ነው መልእክቱ፣ እኔ ለራሴ የሳስበው። ምክንያቱም ሽምግልና እንደሚደገስ አላቀም። በእርግጥ ያው ሰው ይመጣል ሲባል ሰው የሆነ ነገር ይዘጋጃል፣ አደለ? ያው የባል ቤተሰብ ወይም ባልየው በዚህ ቀን ሽማግሌ ልካለሁ ብሎ ስለሚያስብ ቤት የሆነ ነገር ትዘጋጃላችሁ እንጂ እንደዚህ ቅውጥ አድርጋችሁ አሁን አሁን በየሚዲያ ላይ እያየነው ያለነው ነገር ማለት ነው፣ ቤቢ ሻወርን ጨምሮ ክርስትና ምናምን ምን ነገር ይሄ ነገር ሌላ ጊዜ እመጣበታለሁ። ሰው ሰርጉን ኑሮ ተወደደብኝ ብሎ ሰርጉን ሳይደግስ ያገባል፣ ክርስትናውን ይደግሳል ማለት ነው። አሁን አሁን ደግሞ ጭራሽ ሌላ ከጋብቻ በፊት ሽምግልና ተብሎ ይሄን የመሰለ ዱከር እየመጣ ነው ማለት ነው። እና ይሄ ልክ አይደለም፣ ልክ አይደለም። ይሄ ባህላችን አይደለም። እንደዚህ ማሳምር አምሯችሁ ምናምን ከሆነ ለሰርጉ የሰርጉን አሳምሩት እንደዚህ እያደረጋችሁ። እንጂ ክርስ እንት ነው ማነው፣ ሽምግልና ተብሎ በዚህ መልኩ ቅውጥ ያለ ዲኮር አሁን አሁን ነው የመጣው ማለት ነው። እና አንዳንድ ሰው ካላችሁ ምን ችግር አለ ቢያደርገው ይባላል። የመኖር አለመኖር አይደለም ማለት የባህል ማበላሸት ነው። ስለዚህ ካላችሁ ካላችሁ ድግስ ላይ ሰርጉ ሰፋ አድርጋችሁ መደግስ ትችላላችሁ እንጂ ለሽምግልና ዲኮር ተደርጎ ማይታወቅ አሁን አሁን የመጣ ያለ ባህል ነው ማለት ነው። ለማንኛውም ምስኪን ምን ይመስላችኋል? ጽጌ የምር ሽምግልና የተላከላት ይመስላችኋል ወይንም የነዚህ የጓደኞች ነው ይመስላችኋል? ዳኒ ግን እውነት መስሎች በጣም ተናዶ ነው ሄደው ማለት ነው። እንግዲህ ዳኒሻ ምንም ማድረግ አይቻልም። ጽጌ ግን አንተን ትታለ የምታገባ አይመስለንም፣ በቃ ስናስበው ማለት ነው። ለማንኛውም መልካም መቃጠል ይ ምስኪን ዳኒ ምስኪ ነው፣ ምንም ማድረግ አይቻልም። እንግዲህ ጽጌ በፕራንክ አትታማም አንደኛነት፣ ማለት ነው። አይዲያ ራሱ እንዴት እንደመጣላት ይመስለኛል። ይህም ዲኮር እንደዚህ አምሮ አምሮ ስታየው ነው በቃ አይዲያው ይመጣላት ማለት ነው። ፕራንክ እና እሷ ፕራንክ የአንድ ሳንቲም ሁለት ገጽታዎች ናቸውና በጣም እንጂ አይዲያ ይመጣላት አልሰም። ፕራንክ ምን ለማድረግ ጎበዝናት አይዲያ ላይና፣ ለዛ ይመስለኛል እንጂ የምሬ የሷ ሽምግልና አይመስለኝም። ያውሸትም ቢሆን ግን ተሳክቶላታል። ዳኔን በጣም ነው ያናደደችው እሷ የምትፈልገው ነበረ። ተሳክቶልሻል፣ ማለት ነው እና የምርም ሽምግልናሽ ሆኖ ዳኒን አግብተሽ እንደዚህ ብቀውጩ ደስ ይለናል። ስለዚህ ፕራንክ ከሆነ እውነት ያደርግልሽ ብለናል፣ ሰምተሻል። ለማንኛውም ውድና የተከበራችሁ የቻናል ቤተሰቦች ስለነበርን ቆይታ አመሰግናለሁ። ሰላማችሁ ይብዛ በያላችሁበት ሁሉ